ሰላም እንዴት ዋላችሁ? ኑ ቆንጆ የሆነ ለጤናችን ጠቃሚ የሆነ ፕሮቲን ያለው የተለያየ ጥቅማ ጥቅም ያለው ምግብ አሰራር ላሳያችሁ። ሙዝ እንደዚህ ብሎ ካረጀባችሁ በጣም ጥሩ ሴብ ለማድረግ የሚመች አሰራር ነው ማሳያችሁ። ከዛ በፊት ግን ከዚህ ያለውን በደንብ ልንገራችሁ ማለት ነው ይቀረብላርገው ይሄ እንትን ነው ተልባ እናው ተልባ አይደለም አብሽ ይቅርታ የተፈጨ አብሽ ነው የተፈጨ አብሽ በጥብጬ የሎሚ ውሃ እና በውሃ በንጹህ ውሃ በጥብጬ ከፍርጅ አስቀምጨዋለሁኝ ሎሚ የተጠቀምኩበት ምክንያት ሽታው እንዲቀንስልን ያው ስለሚሸት ሰውነት ያሸታል ሽታው ከባድ ስለሆነ ነው ከዚህም እንደገና ሎሚ አለ። ሌሎች ሌሎች ነገሮችን ምንጠቀመው አለኝ ከኋላ አለ ስለ ቪዲዮ አላስቀመጥኩትም፣ እና ይሄን በጣም ጥቅም አለው። ሙዙም ሙዙ ነው፣ ሎሚ፣ ሌሎች ነገሮች አሉና በጣም ቆንጆ ነው። ይሄን ብለን እንዳድርገን ነው የምንጠቀመው። ሌሎቹን አመጣለሁ፣ አሳያችኋለሁ። እንደገና ደግሞ ሙዙ ሲተርፍብን ምን ማድረግ እንዳለብን አሳያችኋለሁ። ተከታተሉኝ። አሁን ይሄን ወደ ሳይድ እንደዚህ እናስቀምጥና ሙዙን ላዘጋጅ ሙዙን እና ሎሚውን ከታትፌ አዘጋጀዋለሁ። ሙዙን እንደዚህ ከትፍ ያለው ሙዝና ሎሚውን የምጠቀመውን ለአሁን አስቀምጥና በእንደዚህ አይነት ኮንቴነር እንደዚህ አድርጌ ትርፉን አስቀምጣለሁኝ። ይቆይልን። ይሄን ይሄኛውን ነው ዛሬ የምጠቀም ማለት ነው። ይሄ ወደኋላ ይቆይ፣ በኋላ አሳያችኋለሁ ምን እንደምጠቀምበት እሺ አሁን እዚህ ጋር ይሄን እጠቀማለሁ። አብሹን በጣም በብዙ ነው የምጠቀም። እንደዚህ ሶስት የሾርባ ማንኪያ ነው ይሁን ለትልቁ ማንኪያ ነው አንድ ያነሳሁኝ። እርጎ አለ ከዚህ ጋር ይሄኛው እርጎ ነው የምጠቀመው። ይሄን ለጤናችን በጣም ለሴቶች ጥቅም ያለው ነው ተጠቀሙበት ሺ ቲክታክ አይከፍለኝም ማለት የዩቱብ አይከፍለኝም ሁሌ ነው የምለው ስለማታዩ እናንተ ስለማይከፍለኝ ለእናንተ እንድትጠቀሙበት ነው የማሳያችሁ ይሄ በጣም ለሴቶች በተለይ ይጠቅመናል ተጠቀሙበት ጥሩ ነው አንድ እንትኑን ሶስት የሾርባ ማንኪያ የሚሆን ነው ይሄን የምጠቀመው ሶስት የሾርባ ማንኪያ እኩል ከንትኑ ጋር ማለት ነው ቀርቹ አሉ ቆይ ጠብቁ። ከዛ ይሄን እንትኑን ሙዙን እጠቀማለው ሎሚውን እጨምቅበታለሁ። እዚሁ ጨምቃችሁ መጠቀም ትችላላችሁ፣ እንዲሁ መጠቀም ትችላላችሁ። የፈለግ እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። ከዛ አሁን ትልቁ ነገር ደግሞ ሌላ ትልቁ አንደኛው ፕሮቲን አንድ ማንኪያ ሚሆን ይሄውላችሁ፣ ፒነት በተር የኦቾሎኒ ቅቤ ማለት ነው። ይሄን እንደ ምርጫ ነው፣ ይጠቅመናል፣ ጥሩ ነው። ፕሮቲኑ ሀይ ነው። እማትወዱ ሰዎች ካላችሁ ይሄን አለመጠቀም ይቻላል፣ ግዴታ አትጠቀሙ። ሽታው ትንሽ ከበድ ስለሚል ሊከብዳችሁ ስለሚችል ሳትጠቀሙ መተው ትችላላችሁ ማለት ነው። አሁን ልብጫው ኦኬ ይሄው ተሰራሁት ደርሶልናል። ቀድተን እንጠጣ እና ይሄ በጣም ቆንጆ ነው፣ ቆንጆ ጥቅም ያለው ነው። ብሊንድ ስታደርጉ ብዙ ብሊንድ አድርጉት። በደንብ አያችሁት? ኦ ይታያል። እንትኑ አራኩት ይቅርታ። በጣም ወፍራም ነው። ቀሚሼ አሳያችሁ በስማ መስላሴ ዋው ቢነት በተሩ ቆንጆ ነው። ቴስቱን እንትኑ አጥፍቶት አላብሹ በጣም በአንዴ የጠጣሁት አደል ለራሴ ገረመኝ። እና በጣም ቆንጆ ነው። ይመቻችኋል። ቀመሱትና ንገሩኝ። ሌላው የተረፈውን ይሄኛውን ሙዝ በዚህ በኮንቴነር ያስቀመጥ ነውን ማለት ነው። ይሄን ከፍሪዘር አስቀምጠን እንዳሁኑ እንደሰራ ነው። በማንኛውም ታይም ሳይበላሽብን እንደዚህ ቆንጆ እንደሆነ ፍሪዘር ውስጥ አስቀምጠ ነው በሚቀጥለው ስንጠቀም እንደዚህ ስሙዚ መጠቀም እንችላለን። በጣም ቆንጆ ነው። ሴብ ታረጋላችሁ። ዌስት የለውም ለማለት ነው እና ይሄን ይመስላል። ሰላም ሁኑልኝ። ታምሳ ፕሸር ኮፕሊንክ አድርጉልኝ ቲክታክ ላይ ያላችሁ ተከታዮች ዩቱብ ያላችሁ ደግሞ እንትኑን ዩቱቡን ሰዓቱ ይሄ ሪኮርድ የተደረገው እስከሚያልቅ አጫውቱት፣ ሰዓት ስለሚያስፈልገኝ እሽ በሉ። ሰላሙን ወዳችኋለሁ፣ አከብራችኋለሁ። በሰላም እንገናኝ። ታምታፕ በሉት። ባይ